ይህን ወንድማችንን በተመለከተ በስደት ይኖር የነበረ እና በብዙ ስቃይ ውስጥ ያለፈ አንድ ሰው አንድ ጽሁፍ አጋርቶናል። እሱን ላካፍላችሁ። እናንተ ኮፒ ልንክ ሼር እያደረጋችሁ ይህ መረጃ ለብዙዎች በተለይ በስደት ላሉ ወገኖች እንዲደርስ እያደረጋችሁ መልእክቱን ተከታተሉት። በእኔ የደረሰብኝን ላካፍላችሁ። ስለዚህ ልጅ በግራም በቀኝም ብዙ ነገሮች ሲባሉ እየተመለከትኩ ነው። እውነት ለመናገር የሰራው ነገር ስህተት ነው። ምንም ነገር ቢፈጠር ታግሶ ማሳለፍን መክራለሁ። በዚህ አጋጣሚ ከአስራዎቹ ዓመታት በፊት በራሴ የደረሰብኝን ላካፍላችሁ። ጧይፍ አካባቢ እሠራ ነበር። ባህርተኛ ነኝ። ስራዬን አንድም ሳላጓድል በተገቢው መልኩ ሠራለታለሁ። ይባስ ብሎ ከረኝነት ስመለስ ወይም ማታ ስራ ጨርሼ እየደከመኝ ጎኔን መቼ ጋደን ብዬ ባሳረፍኩ ስል ይመጣና ከቤት ትንሽ ስራ አለኝ ብሎ ይወስደኛል። እዛ ሲሄድ ግን ቀላል ስራ እንዳይመስላችሁ የሚጠብቀኝ በማዳበሪያና በኬሻ ሙሉ አሸዋ እየሞላሁ ሁለተኛ ፎቅ ላይ አዲስ የሚሰራውን ቤቱ እየተሸከምኩ ደልድል ይለኝ ነበር። መቼም የአሸዋውን ክብደት ለእናንተ አልነግራችሁም። ሰው ሲደክመው ያልበዋል አይደል? ይህኔ ግን እንደዛ አልነበርም። ድርቅ ምጥጥ ነበር ያልኩት፣ ጠብ የሚል ነገር አይወጣኝም። እዛው እንዳለው ሰውነቴ ነጭ ሆኖ እንደ ድፊፍ ተለተል ነበር። በተደጋጋሚ የተለያዩ ስራዎችን ያሰራኝ ስለነበር ከመደበኛው ስራዬ ውጪ ማለቴ ነው። እንደዛ ብሎ ምስጋና የለውም ደከመኝ ነገ ጨርሰዋለሁ። ከቤት ሚጅራ ሰርቼ መቼ ልተኛ ነው ስለው ልትተኛ ነው? እንዲህ መጣኸው አህያ በእነሱ አባባል ሁማር ይለይ ነበር። ብዙ እዚህ መጽሐፍ የማልፈልጋቸው ቤተሰቦቼን ጭምር ይሰድብብኝ ነበር። ይሄ ሲሆን የአራት ወር ደሞዝ ይዞብኝ በወር አምስት መቶ ሪያል ነበር የሚሰራው ግን በጊዜው የዛሬውን አያርገውና ብሩ የሚናቅ አልነበረም። ብዙ ነገር ይገልጻል። ኢትዮጵያ ሲላክ ብሬን ስለው አብሽር ነገ ዛሬ እያለ አምስት ወር ሞላ። እኔም ጥየው እንዳልሄድ አባቴ በሬውን ሸጦ ስለላከልኝ እሱን ለመተካስድ ይሰጠኛል እያልኩ በጉጉት ጠበቅኩት፣ ግን አልሆነም። አንድ ቀን ካልሰጠኸኝ አልሰራም ብዬ ስራ ቆምኩ። ማታ አመጣለሁ በአክን አለኝ። ሁልጊዜ እንደዚህ ስለሚል እምቢ አልኩት። በጣም ተናደደ። ሄደና የሆነ እንጨት ይዞ መጣ። ራሴን ለመምታት ወረወረብኝ። በእጄ መክቼ ያዝኩት። ለመቀማት ሞከረ፣ አልሆነለትም አጥብቄ ይዤበት ነበርና ከዚያ አፉ ላይ የነበረውን ምራቅ አክታውን በሙሉ ፊቴ ላይ ተፋብኝ። በአንዱ እጄ እንጨቱን ለቀኩና የተፋብኝን ሳብስ ነጠቀኝና አንድ ጊዜ ወገቤ ላይ መታኝ። በጣም ተፈታተነኝ። ደሞዜን ቀምቶ በዛ ላይ ዱላው። እውነት ነው የምላችሁ፣ በጣም ነው ወንድነቴን የተፈታተነው። ትዕግስቴንም ጨረሰው። ለእኛ ለኢትዮጵያውያን ሲሆን ደግሞ በጣም ከባድ ነው። መታገስ አልቻልኩም። ደሞዜም ይቅር በሰላም ሊድቶኝ ብለው ባሪያ፣ በእነሱ ቋንቋ አቢድ፣ የት ትሄዳለህ? ልሰራ አይደለ የመጣሁ ይለኛል። እኔም ገፈተርኩትና ይዞኝ የነበረውን አስለቀኩት። ያኔ በመኪናው ሊገጨኙ ሩጦ ወደ መኪናው ሲሄድ ቀድሜ በድንጋይ ከጆሮ ስር መታወትና የመኪናው በር እንደተከፈተ ሳይገባ ወደቀ። በነገራችን ላይ ይሄ ሁሉ ስንላፋና ስንታገል ከበሳሰው ይዤ የመጣ ውስጥ ጩቤ ይዤ ነበር። ልጨርሰው አልጨርሰው እያልኩ አወጣና አወርድ አሰብኩ። ነገር ግን እንደምንም ብዬ እንደ እሳት የሚፈጀኝን ንዴቴን ጨርሰው የሚለኝን መንፈስ ተቆጣጥሬ ለእናቴ ስልተውኩትና ከኪሱ የነበረችውን አይፎን ስልክ ይዤበት ሄድኩ። ያን ያደረግኩት ስልኩን ፈልጌው ሳይሆን ደውሎ በየበሩ ሰው እንዳያስቀምጥብኝ ነበር። ትንሽ እንደሄድኩ የእኔንም የሱንም ስልክ ሰብሬ ጣልኩ። እኔም እግዚአብሔር ይመስገን ምንም ሳልሆን ከደህና ቦታ ደረስኩ። ብዙም ሳልቆይ የእነዚያን የጣሊያንን ሱሪ ያስወለቁ የጀግኖች ልጆች ሁኝማ ወንድነት አይፈተንም ብዬ ጥየው ሀገር የገባው እግዚአብሔር ይመስገን አርሼ እንደ ፋርሽ ነግጄ እየኖርኩ ነው። እናም ወገኖች ይህ ሀሳብ ያጋረኋችሁ በጭፍን አትፍረዱ ለማለት ነው። አንዳንድ አረቦች ግን ትዕግስት ያስጨርሳሉ። እንደ ሌላው ዜጋ አልቅሶ ዝም ለማለት ለእኛ ለኢትዮጵያን ከባድ ነው። በወንድነታችን በሚስታችን በርስታችን ለሚመጣ ማርያምን ነው የምላችሁ፣ መታገስ በጣም ይከብዳል። ይሄ ወንድማችንም የሀገሩን ህግ እያወቀ ከተያዘ ምን እንደሚያደርጉት እየተረዳ ያለ ምክንያት አልፈጸመውም። መታገስ ከሚችለው በላይ ታግሶ አልችል ይሆናል። ይሄን በማድረጉ ግን አልደግፈውም፣ ግን ደግሞ በወንድሜ ላይ ጣቴን አልቀስርም። ፈጣሪ ከእናት እጅ ያስገባ አራሹ ገበሬ ባላገሩ